ቀቀስጥሩን እኛ ቀድመን ነው የምንነሳው። ሌሊት ሰራተኛ አይተኛም። ሩል ወኛም ለራሳችን አልፈን ለአካባቢ ህብረተሰብ እያገለገልን ያለ። አሁን እኛ ወደፊት ምን አስባለን? ከዚህ ስር አሳ፣ ይሄ ማለት ሁሉም ነገር ነው። የውሃ እጥረት በጣም አለ። ባለው ነገር ላይ ግርግዳም ላይ ሆን አጥር ላይ የሚሆን ብቻ ነው ሰቅለው አንድ ቆስጣ ለምሳም ለቁርስ መመገብ ይችላል ማለት ነው። የሰው ልጅ እንደ መማር ያለበት የሚገርምሽ ነገር ስራ ከንብ ነው። በጣም ይገርምሻል። 24 ሰዓት ነው የዶሮችንም

ፓራ ፖድካስት ወደ ዝግጅታችን ተጀምሯል። በዛሬው ዝግጅታችን እንግዲህ አንድ ከተማ መሀል የሚኖር ወይም ደግሞ በከተማ ግብርና የተሰማራ ግለሰብ ቤት ተገኝተናል። ይህ ግለሰብ ቀኑን እንዴት ነው የሚያሳልፈው፣ ምን ምን ስራዎች ይሰራል የሚለውን አብረነው እየሰራ እንድናይ ተገኝተናል። አብራችን እንዴት አደረግሽ? ሰላም አደረግሽ? እንዴት ነሽ? ደህና ሰላም ነሽ? ደስ ይለኛል። በከተማ ግብርና ተሰማርተው ከተማ መሀል ያው ከተማ ሰሩ ተብዬ ዛሬ ቀናቸው ማየት መጣ። እንኳን ደህና መጣሽ። እየሰራው የሚሰራውን ደስ ይለኛል ቁርስ

በማለዳ መት ተንቀሰቀስ እንደ ሰዎች አረ ጥሩን። እኛ ቀድም ነው የምንነሳው፣ ሌሊት ነው። ሰራተኛ አይተኛም። ሌሊት ነው ገና ብዙ ማገዞት የሚሰራው ስራ ይበዛል። ብዙ ያንችን የተቀመጠ ብዙ ስራ አለ። ተቀምጦ ተዘጋጅቶ ደስ ይለኛል። በጣም ብዙ ነገር ለምንደጣ ስለ እርሶ የተጫወትን ቆይታ የምናደርግ ነው ደስ ይለኛል። ተመልካቾቻችን ፋና ፖድካስት ውሎ ዝግጅታችን እየተከታተላችሁ ነው። በዛሬው ዝግጅታችን እንግዲህ ቀደም ሲል እንደነገርኳችሁ በከተማ ግብርና ላይ ከተሰማራ አንድ ግለሰብ ጋር ቆይታ ልናደርግ እዚህ ቤቱ ተገኝተናል። እንደሰማችሁት እንግዲህ ለአንቺም የተዘጋጀ ስራ አለ ተብያለሁ። አብረን ነው ምን ውሎ። አመሰግናለሁ። እኔም ለመጀመሪያ ያህል ያው ተዋውቃችንን ከተዋወቅን እንጀምርስ። ስሜ አበበ ጌታቸው እባላለሁ። እዚህም በከተማ ግብርና ሰራተኛ ነኝ። በከተማ ግብርና በትንሽ ነገር ነው የጀመርኩት። የሚገርምሽ ነገር በአንድ ቀፎ ዝም ብዬ ንብ ደግሞ እንግዲህ የሚገርምሽ ነገር በጣም ለሰው ልጅ ትልቅ ትምህርት የሚያስተምር ነው። የእነሱን ሁኔታ እለት እለት እያጠና ነው ለምን፣ እንደነሱ እነሱ ሀራ ሳ ነው የሚሰሩት፣ ንቦች ለእነሱ ተግቼ መስራት አለብኝ ብዬ ቀጥታ ወደ ከተማ ግብርና ነው የቢልዲንግ ኮንስትራክሽን አቋርጬ ወደ ከተማ ግብርና የገባሁት ሙሉ ለሙሉ። አሁን ሙሉ ጊዜው ሙሉ ጊዜው አሁን በከተማ ግብርና በቤት ውስጥ ነው የምሰራው ነው፣ ያዋጣው ማለት ነው። ለራስም ነው ለሌላ መትረፍ ነው ይመስለኛል። ከተማ ግብርና ያው ለራስም ምንድነው? በምግብ ራስን መቻል በወረደልን ፖሊሲ መሰረት ምግባችን ከደጃችን ሚለው ምግበኛም ለራሳችን አርፈን ለአካባቢ ሕብረተሰብ እያገለገልን ያለ ነው። መጀመሪያ ስራችን እንግዲህ ላሞች አሉ። ላሞችን ገብተን እናልባለን። ከዛ ደግሞ ለልዶሮች ቁርስ እንሰጣለን። አካባቢውን ደግሞ ዞር ዞር ብለን እናያለን ማለት ነው። አሉ ስራ ልብሶች አዘጋጅተዋል አለ የስራ ልብስ ሲለበስ ያምራል። ጫራ ግለ